አማራጮች ምን ያህሉ አሁን ላይ ወደ ትግበራ ገብተዋል? ከመቶ ሺህ ቤቶች በላይ አሁን ስራ ላይ ናቸው። በሚፈለገው ልክ የቤት አቅርቦትን እንዲያገኝ ያደረጋል። ቢሮ በደንብ ቁጥጥር አልነበረውም እሱ ላይ መስራት ነው የሚጠበቀው። በስፋት ማለት የመንግስትና የግል አጋርነት ስንል መንግስት መሬት በነጻ ያቀርባል። ከፍለው ቤት መግዛት ለማይችሉ አመታት የሚያስቆጥሩ ሳይሆኑ ረጃጅም ቁመት ያላቸው ሀይራይዝ ቢልዲንጎችን በዘጠኝ ወር በአስር ወር አጠናቀን የሚያየንበት ስለሆነ ወደ አገልግሎት ስገቡ የቤት እጥረቱን መቀነስ ላይ ትልቅ ሚና ይኖሯቸዋል። ሰላም ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጋር በመተባበር የሚያቀርቡላችሁ ቤት አዲስ ፕሮግራማችን ተጀምሯል። እንግዲህ ዛሬ የዘን የመጣነው ርዕሰ ጉዳይ አዲስ ርዕሰ ጉዳይ አይደለም፣ ባለፈው ያነሳነውን ሀሳብ ነው የምንቀጥለው። በተለይ ደግሞ ከተማ አስተዳደሩ ያለውን የቤት እጥረት ለማቃለል ምን አይነት ስትራቴጂዎችን ቀርጾ እየተንቀሳቀሰ ነው የሚለውን በባለፈው ፕሮግራም ማቸን ስናነሳ እንደነበር ይታወቃል። ዛሬም እንግዲህ የእነዚህ የቤት አማራጮች ትግበራ ሂደት ምን ይመስላል፣ በተጨማሪም ደግሞ ለቆጣቢው ማህበረሰብስ ምን ተስፋን ይዞ መጥቷል የሚለውን እና የተለያዩ ሀሳቦችን ነው እያነሳን አብረን ቆይታ የምናደርገው። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ትጋብዛለሁ። ኢንጂነር ፍቃድ ውስጥ በተለይ ከዚሁ ጋር ዘላቂ ለውጥን ከማምጣትና መዋቅራዊ ለውጥን ከማምጣት አንጻር ምን አይነት አስተዋጽኦ ይኖራቸዋል እነዚህ አማራጮች? በተጨማሪም ደግሞ በረዥም ጊዜስ የሚጠበቀው ተጽዕኖ ምንድን ነው? እንደናንተ እነዚህ ሞዳሊቲዎች ተቀርጾ ሲገቡ የመጀመሪያው የቤት ፍላጎቱን ተደራሽ ማድረግ ነው የመጀመሪያው። ምክንያቱም እጥረቱ ፍላጎቱ ከአቅርቦቱ ጋር እየተመጣጠነ ስላልሆነ እሱን መቅረፍ ነው የመጀመሪያው። በተለይ ዝቅተኛ ገቢ ያላቸውን እና መካከለኛ ገቢ ያላቸውን ታሳቢ ባደረገ መልኩ በስፋት ኢንቮልቭ በማድረግ ተደራሽ ማድረግ ነው። በዘላቂነት ግን የግንባታ ስራውም ላይ የሬጉሌሽን ስራውም ላይ ተገብቶ የሚተገበር ብቻ አይደለም። ስለዚህ ማርኬቱን በማመቻቸት በመመሪያ፣ በአዋጅ፣ በደንብ፣ በአሰራር እና ደግሞ ቁጥጥር ማድረግ የሚያስችል ፕላትፎርም ፈጥሮ እንዲሁም ደግሞ ማርኬቱን መቆጣጠር በሚያስችል ለግል ባለሀብቱና ለአልሚዎች ደግሞ ምቹ መደላደልን በመፍጠር በስፋት በዚህ ሞዳሊቲ እንዲቀርብ የሚደረግበት ነው በአጠቃላይ ከሚለሙ ቤቶች ሀያ ፐርሰንት አካባቢ የሚሆነውን ነው መንግስት እንዲያለማ በአስር ዓመት ስትራቴጂክ እቅዳችንም ተይዞ እየተተገበረ ያለው ያ ማለት ሰማኒያ ፐርሰንቱን ድርሻ በተለያዩ ቅድም በገለጽ ናቸው ሞዳሊቲዎች በመንግስትና ግል አጋርነት በሪል ስቴት በግል አልሚ የሚገነቡ ናቸው። ስለዚህ በዘላቂነት የቤት ልማት አይነተኛ አስተዋጽኦ ማቅረብ ያለበት ይሄ ሞዳሊቲ መንግስት ከሚገነባው ውጭ ያሉት በአምስቱ በአራቱ ሞዳሊቲዎች ነው መሆን ያለበት የሚል ነው። እስከዛ ድረስ ግን ደግሞ ያው ከተማ ያለችበትም የእድገት ደረጃ የባለሀብቶቻችን የአልሚዎቻችን ደረጃ ስለሚታወቅ አብሮ ጎን ለጎን እየሰሩ ማገዝ ያስፈልጋል በሚል ነው። መንግስትም በልዩ ትኩረት እየተገባ ያለው በዘንድሮ በጀት አመት ክቡር ጠቅላይ ሚኒስትራችን ይፋ ካደረጓቸው ትልልቅ ካፒታል ፕሮጀክቶች፣ ሜጋ ፕሮጀክቶች አንደኛው ቤት ልማት ከ1.5 ሚሊየን በላይ ቤቶች እንገነባለን ተብሎ በእቅድ ተይዟል። ይህንን ድርሻ ደግሞ ከፍተኛውን ሼር የሚይዘው ከተማ አስተዳደሩ ነው። መልካም። በተለይ ከአመራር ጥበብ ጋር የተያዘውን ነገር የግምገማና የክትትል ስርዓቱ ምን ይመስላል የሚለውን በተጨማሪም ቀደም ሲልም ሲያነሱልኝ ነበር የሌብነት አሰራሮችን ጭምር ለመቅረፍ የምንሰራቸው ስራዎች ይኖራሉ እያሉ ነበርና ነው ከእሱ ጋር አስተሳስረው የአመራሩ ሚና ዚህ ላይ ያለውን ነገር ቢያነሱልኝ የተወሰነ ሀሳብ ያው በሁለት መንገድ ነው የሚመራው። ቴክኒካሊ ይመራል፣ አስተዳደራዊ አመራር ደግሞ ይሰጣል። ቴክኒካሊ የሚመሩትን በሳይቱ ላይ በቂ ባለሙያ በመመደብ የኮንትራክተሩ አለ፣ የአማካሪው አለ፣ የራሳችን ደግሞ ተቋሙ አለ ፕሮጀክቶቹ ላይ ተመድቦ 24/7 በተባለው መሰረት ስራውን የሚያስገዱት አሉ። እንደ አመራር ደግሞ ፕሮግሬሱ ያው በታቀደው መሰረት እየሄደ መሆኑን የሚገመገምበት ፕላትፎርምም አለ እስከ ሳይትም ደግሞ የክትትል ማዕቀፎችን ዘርግተናል። የቤት ልማት ፕሮግራሞችን ቀደም ሲል የዘረዘር ክልል የሚጠበቁ ተጽዕኖች አሉ ወደፊት እና እነዚህን ለማረጋገጥ ውጤታማነቱንም እንግዲህ በዘላቂነት አረጋግጦ ለማስቀጠል ምን አይነት የቁጥጥር ግምገማና የማሻሻያ ስልቶችን ነው ተጠቅማችሁ እየተንቀሳቀሳችሁ ያላችሁት? በተጨማሪም ደግሞ በተለይ በከተማ አስተዳደሩ በኩል እዚህ ላይ የተሰጠው ትኩረት ምን ያህል ነው? ያው የከተማ አስተዳደሩን ትኩረት በተመለከተ ቅድም እንዳነሳሁት በሀገር ደረጃ የተሰጠው ትኩረት እሱን ወስዶ እንደ ከተማ አስተዳደር በዚህ በጀት አመት በኮሪደር ልማታችን ላይ ርብርብ ስናደርግ ከነበረውም በላይ የቤት ልማቱ ላይ ርብርብ እናደርጋለን፣ በአቅርቦቱ አይነተኛ ሚና እንጫወታለን በሚል አንደኛ በጀት ትልቅ በጀት ከተመደበላቸው ሴክተሮች አንደኛው ቤቶች ነው። ለቤት ግንባታ ይሄ የተሰጠውን ትኩረት የሚያሳይ ነው። ከዚህ በፊት በነበሩ አመታት ያልነበረ በሶስት በአራት እጥፍ ያደገ በጀት ነው፣ በመንግስት ትሬዥሪ ወይም ካፒታል በጀት ብቻ የተመደበው። ሁለተኛው ተቋሙ ይሄንን የቤት ልማት ፕሮግራም መተግበር የሚያስችል ቁመና ላይ እንዲገኝ ሪፎርም እንዲያደርግ ተደርጓል። ስለዚህ ይህንን የቤት ልማት መሸከም የሚችልበት ቁመና ላይ ይኑር ተብሎ በአሰራር፣ በቴክኖሎጂ፣ በሰው ኃይል፣ በአደረጃጀት፣ በአሰራር እነዚህን ሁላ ያደረገ ሪፎርም አድርጎ በሪፎርም ትግበራ ላይ ነው ያለው ማለት ነው። ያው ቀደም ሲል ሲነሱ የነበሩ ሀሳቦች በሙሉ በተለይ አሁን ላይ የቀረቡ የቤት አማራጮች ትግበራቸው የተሳካ ይሁን ዘንድ እየተሰሩ ያሉ ስራዎችን እንዳለ የዳሰሱ ናቸው። ና በተለይ እነዚህ አዳዲስ የቤት ልማት አማራጮች ቆጣቢውን ማህበረሰብ ተስፋ እንዲኖረው ና ቆጣባውን እንዲቀጥል ከማስቻል አንጻር ምን አይነት እድሎች ይዞ መጥቷል? እንግዲህ መንግስት አሁን በያዘው የቤት ልማት ላይ ትኩረት አድርጎ ከሰራ መንግስትም ትልቅ በጀት እየመደበ የቤት ልማቱ እየተሰራ ነው። ስለዚህ ሀምሳ ሺህ ቤት ነው የታቀደው በዚህ አመት ወደ ስራ ለማስገባት። እነዚህ ቤቶች ሲጠናቀቁ ለዜጎች ነው በአንድም በሌላም እንግዲህ ምንም ቁጠባ ማድረግ ያልቻለና ምንም ገቢ ገቢው በጣም ዝቅተኛ የሆነ ካልሆነ በቀር ቆጥቦ ቤት ለማግኘት የሚፈልግ ዜጋ እድሉ እየሰፋ ነው የሚሄደው እንጂ ወደ ኋላ አይመለስም። ወደ ኋላ ስለማይመለስ ቁጠባቸውን አጠናክሮ ቢቀጥሉ አሁን በቀጣይ ዋጋን ዋጋውን የሚቀንሱ ቴክኖሎጂዎችን በሰፊው ከኮንቬንሽናል አሁን ከምንከተለው ኮንቬንሽናል አሰራር ራሱ ተወጥቶ ዋጋን በሚቀንስ መልኩ ቴክኖሎጂዎች እየተጠኑ ነው። ከውጭም ወደ ሀገር ውስጥ እንዲገቡ እየተበረታታ ነው ማለት ነው። በግልና መንግስት አጋርነት እና ዋጋ የሚቀንሱ አማራጮችም በደንብ አንዱ የምሰራበት ኤሪያ ስለሆነ ቁጠባ ካለ የቤት አክሰሱ በሰፊው እየጨመረ ስለሚሄድ ቁጠባቸውን አጠናክሮ እንዲቀጥሉ እንመክራለን ማለት ነው። ኢንጂነር ፍቃዱ በተለይ ከማህበር ቤቶች ጋር ተያይዞ የመንግስት ሰራተኞችን ቅድሚያ ሰጥቶ ከማስተናገድ ረገድ ምን እድሎች ይዞ መጥቷል? የማህበር ቤቶች በተለይ የመንግስት ሰራተኛውንና የመንግስት ሰራተኞችስ በ ከዚህ አንጻር እንዴት ነው ተጠቃሚ የሚሆኑት የሚለውን እዚሁ ላይ ያንሳልኝ። ያው ከሞዳሊቲዎቻችን አንደኛው በህብረት ስራ የሚሰሩ ወይም ደግሞ ማህበር ተደራጅተው ቤት ልማት የሚያለሙበት ነው፣ አንደኛው ሞዳሊቲ። ከዚህ ውስጥ ደግሞ የመንግስት ሰራተኛውን በልዩ ትኩረት ወይም በልዩ እገዛ ፎከስ ወደ ግንባታ እንዲገባ ለማስቻል ባለፈው በጀት ዓመት ላይ በተለይ ከመምህራን ጋር ተያይዞ በርካታ ቤት ግንባታ ስራዎችን ለመስራት ከኢትዮጵያ ንግድ ባንክ ጋር ትልቅ ስምምነት አድርገን በሰባ አምስት ሀያ አምስት የብድር እና ቁጠባ ሞዳሊቲ ማለት ነው። ወደ ተግባር። ስለዚህ የመምህራን አንደኛው የሚነሳው ከመንግስት ሰራተኛ ውስጥ ያለ ነው ማለት ነው። ከዛ ባለፈ ግን ተቋማት ከከተማው ላይ ያሉ ተቋማት በስራቸው ያሉ ሰራተኞቻቸውን የፌዴራል መንግስት ሰራተኞች ያሉበትን የያዘ ማህበራት እየተደራጁ ጥያቄ የሚያቀርቡበት የሚደራጁበት ከዛ ወደ ግንባታ የሚገቡበት ነው። የመሬት አቅርቦቱ ላይ በስፋት እየተሰራ ከባንክ ጋር ያለውን የገንዘብ አቅርቦቱን ለማመቻቸት በርካታ መደላደል ተፈጥሮ ነው ወደ ተግባር እየተገባ ያለው። ለዛም ነው ቅድሚያ ፕራዮሪቲ እየተሰጠ መገባት ስለሚያስፈልገው መምህራን ላይ ገብተናል። ከዛ ውጪ ደግሞ እየተደራጁ የመጡ በዚህ በጀት አመት በእቅድ የያዝ ናቸው። መንግስት ሰራተኛው ወደ ግንባታ የሚገባበት የማህበር ቤት ግንባታን የያዝ ያዝ ነው። ስለዚህ ልክ ከመንግስትና ግል አጋርነት ያነሳ ነው፣ ቁጥር ቀጥሎ በጣም በስፋት ይገባበታል ብለን የምናስበው የማህበር ቤት ነው። መልካም። እንደው በመጨረሻ ቀረ የሚባል ሀሳብ እንዲሁም መልእክት ተቀብለን ነው የምናጠናቀቀው ና በተለይ ለቆጣቢው ማህበረሰብም ጭምር ለሌሎችም የማህበረሰብ ክፍሎች የሚተላለፍ መልእክት ተቀራ ሀሳብ ጋር አንድ ላይ አያይዛንሳለኝ። ኢንጂነር አይደለም ቆጣቢውን እየቆጠበ ያለው ህብረተሰብ አይደለም ምንም ገንዘብ የሌለውን ቤት ይኖረኛል ብሎ ማያስበውን የእለት ጉርሱ ላይ ብቻ እየተጨነቀ ያለውን ሁላ ታሳቢ አድርገን በበጎ ፍቃድ ስራ ከ አርባ ሺህ በላይ ቤት ገንብተናል፣ አስተላልፈናል እያለን ነው። ስለዚህ ቆጣቢውን ደግሞ ታሳቢ ያደረገ አድሬስ ያደረጉ ናቸው እነዚህ መቶ ሺህ በላይ ቤቶች በመንግስትና ግል አጋርነት የሚገነባው በመንግስት አስተባባሪነት የሚገነባው ሁለቱ ስፔሻሊ የቆጣቢውን ታሳቢ ያደረገ ነው። ሶስተኛ ደግሞ ኢንጂነር መኮንን ቅድም ሲያነሳ የነበረው ቀደም ብለው የገቡት ቆጣቢዎችን ነው የሰጠነው ቅድሚያ። ስለዚህ ተዘጋጅተው መጠበቁ ከዚህ ጋር የሚገናኝ ነው ማለት ነው። ይህንን እድልም ለማግኘት ቁጠባው አክቲቭ መሆን መቻል አለበት። ያው ቀደም ሲልም መልእክትም ጀመር አድርገው ልኝ ነበርና እሱን ተቀብለን እናጠናቅን። በህብረት ስራ ማህበር የሚገነቡ ቤቶች እንደ ሀገር እስከ ሰላሳ አምስት ፐርሰንት የቤት ልማቱ በህብረት ስራ ማህበራት እንዲቀርብ ነው በፖሊሲ ደረጃ ያለው። ለዚህም ደግሞ መንግስት የፋይናንስ አቅርቦትን አመቻችቷል። አሁን ንግድ ባንክ ከንግድ ባንክ ጋር በነበረን ስምምነት እስከ 120 ቢሊዮን ብር ሬዲ አድርጓል ማለት ነው። ስለዚህ ከመንግስት ሰራተኛው የሚጠበቀው 25 ፐርሰንቱን መቆጠብ ነው። 25 ፐርሰንት ስባል ደግሞ በእኛ ቢሮ በየጊዜው አብዴት የሚደረግ የግንባታ ወቅታዊ የግንባታ ዋጋ አለ። የህንፃው ዋጋ 25 ፐርሰንቱን ነው ማውጣት የሚጠበቅባቸው መቆጠብ የሚጠበቅባቸው። ስለዚህ ይሄ ሰፊ የመንግስት ሰራተኛውን አድረስ ስለሚያደርግ ቁጠባቸውን በሰፊው ቁጠባ ላይ መስራት አለባቸው፣ የሚል ምክራለን። ተመልካቾቻችን እንግዲህ በሁለት ክፍል ያዘጋጀነው ፕሮግራማችን ይህንን ይመስል ነበር። በተለይ ደግሞ የከተማ አስተዳደሩ የቤት አማራጮችን በማስፋት ረገድ ምን እያከናወነ ነው በሚለው ሀሳብ ላይ ትኩረት አድርገን ነበር ስንወያየ የነበረው እዚህ ስቱዲዮችን እንግዶችን ጋብዘን። ሳምንት ስንመለስ ሌላ ርዕሰ ጉዳይ ነው ይዘን የምንመለሰው። እስከዛው መልካም ጊዜ።